ብስሚላ ረህማን ረሂም አልሐምዱሊላህ ወሰላት ወሰላሙ አላ ረሱሊላሂ ሰለላሁ አለይሂ ወሰለም። ባለፈው ፕሮግራም ስለ ቄሶስ አስፈላጊነትና ስለ ቀሶሱል አምቢያ አላማ ጥቅም በቁርአን ውስጥ ደግሞ የተገለጸውን አገላለጽ ለማየት ተሞክሯል። በቀጣይ ደግሞ የአምቢያዎች ታሪክ የሰዎቹ ታሪክ ብቻ አይደለም እና። በዙሪያቸው ያለው ከውን በዙሪያቸው ያለው ተፈጥሮ እነዚህን ሁሉ ማየት የግድ አስፈላጊ ይሆናል ማለት ነው። ምናልባት ስለ አምቢያዎች በሚወራበት ጊዜ ከአሁን በፊት የተወሩት የአምቢያዎች ታሪክ በሌሎች መጽሐፍቶች፣ በሌሎች ኪታቦች፣ በሌሎች እምነቶች የተነገሩት የአምቢያዎች ታሪክ የተዛባ ነበረ። አይሁዶችን በምናይበት ጊዜ አምቢያዎች ላይ የማይጣፉ ወንጀሎችን፣ ስድቦችን ያካተቱ ነገሮችን እናያለን ነቢይ ወንጀል ሲሰራ ነቢይ ሲጠጣ ነቢይ ዜና ሲሰራ ነቢይ ለሴት ብሎ ሰውን ሲያስገድል የምናይበት ታሪክ ነው መጽሐፍቶቻቸው ውስጥ የምናገኘው ይሄ ደግሞ ለነቢያቶች ከሚሰጠው ክብር የወደቀ ና ያነሰ ነው ከዚህ በተቃራኒው ደግሞ ወደ ነሷራዎች በምንመጣበት ጊዜ ነቢይ የአላህ ልጅ ተደርጎ የተሞገሰበት የተወደሰበት ይህን ታሪክ እናያለን እና ቁርአን ስለ ነቢያቶች ታሪክ በሚነግርብን ጊዜ የነቢያቶችን ትክክለኛ ክብር ሰጥቶ የሚነግረን ነው። እና ስለዚህ የቁርአን ቀሰሱል አንቢያ ወይም የአንቢያዎች ታሪክ የሚነግረን ሀቅ ነው ማለት ነው። ስለዚህ ታማኝ ነው። ከሌሎች ታሪክ ከሚዋሩ የተለያዩ መዛግብቶች ታማኝና እውነተኛውን ነገር የሚናገር ነው። ነቢይን ሲወቅስ፣ ነቢይን ሲያርም፣ ነቢይን የተሳሳተውን ሲያስተካክልለት የምናይበት ነው ቁርአን ማለት ነው እና እነዚህ አንቢያዎችን ነው እንግዲህ ከሌሎች በዙሪያቸው ካሉ ሕይወት ጋር እንዴት ይኖሩ እንደነበረ የሚያሳየን ማለት ነው። እንዲህ ወደ ዛሬው አለቃችን በምንመጣበት ጊዜ ደግሞ የመጀመሪያው አባታችን አደም ከመፈጠራቸው በፊት አላ ስብ ተላ ከሳቸው በፊት ብዙ ፍጥረታትን ፈጥሯል። ያው በመጀመሪያ ፍጥረታት ከመፍጠሮ በፊት አላ ስብ ተላ ብቻውን ነበረ። ብቻውን ነበር ማንም ሳይኖር አርሹ በውሃ ላይ ነበረ። እንዲሁ ደግሞ ያው አርሽን ከውሃው ላይ ሆኖ አር ከውሃ ላይ እንዲሆን አድርጎ ፈጥሮታል አላ ስብ ላ። ከዚያም ደግሞ ቀለምን ፈጥሯል። እንዲሁ ቀለም ደግሞ ለውሃል መህፉዝ ወይም ደግሞ የሚጻፍበትን መዛግብት የተጻፈበትን መዛግብት አብሮ ፈጥሯቸዋል ማለት ነው። አላሁ Subhanahu Wa Ta'ala እንዲህ በተለያዩ የረሱል ሀዲሶች እነዚህ ነገሮች የተገለጹ ሲሆን፣ አንዳንዶቹ አርሺን ያስቀደሙ ሲሆኑ፣ ሌሎቹ ደግሞ ቀለም ቅድሚያ ተፈጥሯል የሚሉ ቢኖሩም ነገር ግን አላሁ Subhanahu Wa Ta'ala በዚህ ባዱንያ ካሉት ከሰው ህይወት ጋር ከሚገናኙት ነገሮች ቀለምን የመጀመሪያ ፍጥሮ አድርጎ ሲፈጠር ከሱ ደግሞ ከሰው ጋር የማይገናኙትንና ግዙፍ ከሆነው አካል ደግሞ አርሽን አስቀድሞ የፈጠረው መሆኑን ብዙዎች ይስማማሉ። አርሽ የመጀመሪያ የአላህ ተፈጥሮ ነው። ቀጥሎ ደግሞ ቀለም የአላህ የመጀመሪያ ተፈጥሮ ነው ማለት ነው። እና አላህ ስብሃነወተዓላ ከፈጠራቸው ፍጡሮች እጅግ በጣም ግዙፉ አርሽ ነው። እንግዲህ ይህንን ግዝፈቱን አላህ ስብሃነወተዓላ በተለያየ ቦታ በረሱሉ አለይሂ ሰላቱ ወሰላም ቃል ነግሮናል። ስለ አርሽ አላህ ሲነግረን ሶስት ትልልቅ ባህርያቶችን ነግሮናል። አላህ ሱብሃነሁ ወተዓላ ረቡል አርሽ ልከሪም በማለት ክብር ያለውና የተከበረ መሆኑን ገልጾልናል። አርሽ እንዲሁ ደግሞ ዓዚም ብሎም ገልጾልናል። አላህ ሱብሃነሁ ወተዓላ ረቡል አርሽ ልዓዚም ነውና አርሽን በዓዚም ወስፎት ማለት በዚህ ባህሪ ገልጾታል። አላህ ሱብሃነሁ ወተዓላ እውነት ነው። እንደገና ደግሞ ረሱሉ ዐለይሂ ሰላቱ ወሰላም ወዚነተ አርሺህ እያሉ ዚክር እንድናደርግ አዘውናል። እና አርሽ ደግሞ እጅግ በጣም ውብ የሆነ ነገር መሆኑን በዚህ በረሱል አገላለጽ እናያለን ማለት ነው። አርሽ ውብ ነው። አርሽ የተከበረ ነው። አርሽ ደግሞ በጣም ግዙፍ ነው፣ ዐዚም ነው ማለት ነው። እና በዚህ ነው የተገለጸው በአላህ ሱብሃነሁ ወተዓላ ማለት ነው። ይህ እውነት ነው። የአርሽ ታላቅነትን ነቢዩ አለይሂ ሰላቱ ወሰላም ሲገልጹልን የተነሱት ከመሬት ነው። እንትን የአርሽን ታላቅነትና ግዙፍነት ሲገልጹ ሰባቱ መሬቶች በአንድ ላይ ሆነው ከመጀመሪያው ሰማይ ላይ በሚቀመጡበት ጊዜ ልክ ምድረ በዳ ላይ እንደተጣለች አንዲት ቀለበት ነው የሚታዩት። የመጀመሪያው ሰማይ ከሁለተኛው ላይ የሁለተኛው ሰማይ ከሶስተኛው ላይ የሶስተኛው ከአራተኛው የአራተኛው ከአምስተኛው አምስተኛው ከስድስተኛው ስድስተኛው ከሰባተኛው ላይ እንደዚሁ በሚታዩበት ጊዜ ከነዚህ አንጻር በሚታዩበት ጊዜ ልክ በረሃ ሜዳ ላይ እንደተጣለች አንዲት ቀለበት ናቸው ብለው ገልጸውልናል። እንግዲህ የሰባቱ የሰባተኛው ሰማይ ከስድስተኛው ሰማይ አንጻር ያለውን ግዝፈት ስድስተኛው ከአምስተኛው አንጻር አምስተኛው ከአራተኛው አራተኛው ከሶስተኛው ሶስተኛው ከሁለተኛው ሁለተኛው ከሶስተኛው ጋር ያለውን የስፋት መጠንና እንዲሁ ደግሞ ግዝፈት ገልጸውልናል ረሱል ዐለይሂ ሰላም። እንዲህ መሬት ደግሞ ከአንደኛው ሰማይ ላይ ያላትን ይዞታ ማለት ግዝፈቷን በሀለቃ ወይም በቀለበት ሜዳ ላይ እንደተጣለ ቀለበት እንደምትታየዋ እንደዛ ነው የሚታየው ብለው ከገለጹልን በኋላ ሰባቱ ሰማይ ደግሞ በውስጡ ካለው ጋር ከኩርሲ አንጻር በሚታይበት ጊዜ ኩርሲ ከሚባለው የአላህ ፍጡር አንጻር በሚታይበት ጊዜ ልክ አሁንም ልክ በረሃ ሜዳ ላይ እንደተጣለች ቀለበት ነው የሚታየው። እንግዲህ ኩርሲ ማለት ደግሞ የአላህ ስብሃነ ወተዓላ የእግር መቀመጫ ቦታ ነው ብለውናል፣ ረሱል ሰለላሁ ዐለይሂ ወሰለም። አርሽ ደግሞ ከዚህ አንጻር ሲታይ እጅግ በጣም ግዙፍ ነው። የአርሽ ግዝፈትህ ደግሞ ከመግለጽ በላይ ነው ማለት ነው ስለዚህ አርሽ የሚባለው ነገር እጅግ በጣም ግዙፍ መሆኑን በዚህም መልኩ አሳይተውናል ረሱል ዐለይሂ ሰላቱ ወሰላም በሌላ መልኩ ደግሞ አርሽ አእሚድ አለው ምሰሶዎች አሉት ብቻውን አይደለም የቆመው ምሰሶዎች አሉት አላህ ሱብሓነሁ ወተዓላ ምሰሶዎች አድርጎ እንዲሁ ደግሞ የእሱን የተሸከሙ ደግሞ መላእኮች አድርገዋል ይሉናል ረሱል አለ ሰላት ሰላም። እሱን የተሸከሙት መላይካዎች እግሩ ከታችኛው የመሬት ክፍል ሆኖ አርሺን የተሸከመው መላይካ አንዱ ሲገለጽ ይሉናል ረሱል አለ ሰላት ሰላም፣ ከጆሮውና በትካሻው በጆሮ ጫፍና በትካሻው መሀል ያለው ርቀት 700 ዓመት የሚያስኬድ ነው ብለውናል ረሱል አለ ሰላት ሰላም። እንግዲህ የዚህ የመላይካ ግዝፈት በምናይበት ጊዜ አርሽን የተሸከመው መላይካ ግዝፈቱን ስናይ የአርሽን ታላቅነት አንድ አይደለም፣ መላይካዎቹ በርካታ ናቸው። ስምንት መላይካዎች ተሸክመው የምናይበት ነው ያለው እና ስለዚህ የአርሽን ታላቅነት ያሳየናል ማለት ነው። እንግዲህ ይሄ ፍጡር አላህ የፈጠረው ፍጡር ይህን ያክል ትልቅ ከሆነና ውስጡ ከያዛቸው ደግሞ መሬት፣ ሰማይ፣ ኩርሲ አንጻር በጣም ግዙፍ ይሄ ደግሞ የአርሽ ግዝፈቱ ደግሞ የማይለካ ሆኖ ሲገኝ እነዚህም ሁሉ የፈጠረው አላህ ሱብሓነሁ ወተዓላ ደግሞ እጅግ ግዙፍና ታላቅ መሆኑን የሚያስመሰክር ነው ማለት ነው። ሀቂቃ እንግዲህ ከውኑን በማየት የአላህን ታላቅነት የምንመሰክርበት ይሆናል ማለት ነው እና ከአርሽ ቀጥሎ ደግሞ ቀለምን የጻፈው አላህ ሱብሓነሁ ወተዓላ ቀለምን ቀለምን ፈጠረና የሆነውን የሚሆነውን ጻፍ አለው አላህ ሱብሓነሁ ወተዓላ እንግዲህ አላሁ ስብሓነሁ ወተዓላ ባዘዘው መሰረት ደግሞ እንግዲህ የሚሆነውንም ሁሉ የነበረውንም ሁሉ ጻፈ ማለት ነው። ይሄ የተጻፈበት ቦታ እንዲሁ ለውሐል መሕፉዝ ይባላል። ይሄ የአላሁ ስብሓነሁ ወተዓላ ፍላጎት ወይም ፕላን፣ የአላሁ ስብሓነሁ ወተዓላ እውቀት፣ ፕላን፣ ልኬት ወይም ቀደር የምንለውና ቀዷ የሚፈጸምበት ሁሉን ያካተተ እነዚህ አራት ነገሮችን ያካተተ ነው። እንግዲህ ለውሃል መሕፉዝ ላይ የተጻፈው ነገር ማለት ነው፣ የአላህ ዕልም እውቀት፣ የአላህ ፍላጎትና የአላህ ቀደር ወይም ደግሞ ልኬት፣ ከዛ በኋላ ደግሞ ቀዷ ወይም አፈጻጸም ወይም ፍጻሜውን ያካተተ ነው ማለት ነው። ስለዚህ ከሱ ከተጻፈ በኋላ ያሉትንም ሲጻፍም የነበሩትን ነገሮች አካቶ የያዘ ዶክሜንት ነው፣ መዛግብት ነው ማለት ነው። ይሄ ለውሃል መሕፉዝ የሚባለው የእያንዳንዱን ከኋላ የተፈጠሩትን ታሪኮች ሁሉ ጠቅልሎ የያዘ ነው ማለት ነው እና ትልቅ ፍጡር ነው ሀቂቃ ይህም መጀመሪያ ከተፈጠሩትና አላህ ሱብሃነሁ ወተዓላ በእጁ ፈጥሯቸዋል ከሚባሉት አራት ነገሮች አንዱ ነው ከርሽ በተጨማሪ ማለት ነው እንግዲህ እነዚህን ከፈጠረ በኋላ አላህ ሱብሃነሁ ወተዓላ ከብዙ ሺህ ዓመታት በኋላ ሰማይና ምድርን ደግሞ ፈጥሯል ሰማይና ምድርም እንደዚሁ ያው ብዙ ታሪክ ያላቸው ነገሮች ናቸው ማለት ነው። ሰማይና ምድር ሲፈጠሩ በመጀመሪያ እንትን ነበሩ ማለት ጠብታ ነበሩ። ከአርሽ ውሃ ላይ ጠብ ብለው የተወሰደ ጠብታ ነው። ሰባት ምድርና ሰባት ሰማዮች ማለት ነው። ይህ መጀመሪያ ላይ ካነታ ረጥቀን በመጀመሪያ አላህ ሲፈጥራቸው በመጀመሪያ ኸልቅ ነው ፈጠራቸው። ሰባት ሰማይንና ሰባት ምድርን ካነታ ረጥቀን ጠብታ ነበሩ ወይም የተጣበቁ ነበሩ። ከዛ በኋላ አላህ እንደነገረን ፈፈተቅናሁማ ከእንትናል ናቸው እንዲላቀቁ አደረግናቸው ይል አላህ ሱብሃነሁ ወተዓላ እንዲላቀቁ አደረጋቸው ማለት ልክ አሁን የምናየው ሰማይና ምድር ሆኑ ማለት ነው። መጀመሪያ አንድ ላይ ተጣብቀው ነበር የተሰሩት፣ የፈጠራቸው አላህ ሱብሃነሁ ወተዓላ። ከዛ ደግሞ ያው ፈለቅ አደረጋቸው በመጀመሪያ ለቀ ወረተቀ ወፈተቀ ወፈለቀ ማለት ነው። ከዛ ውስጣቸው ያሉ ሌሎችም እንግዲህ ብርሃን እንትን ብርሃን፣ ጨለማ እንዲሁ እነዚህን ነገሮች ደግሞ አላሁ ስብሃነወተአላ አካተተባቸው ማለት ነው። ስለዚህ ሰባት ሰማዮችንና ና ምድርን አላህ በሚፈጥርበት ጊዜ ደግሞ በስድስት ቀናቶች ነው የፈጠራቸው። በመጀመሪያ ምድርን ነው የፈጠረው። ከዛ ከነበረው ጠብታ ከአረፋቱ ምድርን ፈጠረ አላሁ ስብሃነወተአላ ከዛ ደግሞ ከተነነው ጭሱ ከዛ ከውሃ ላይ ከተነነው ጭሱ ደግሞ ሰማይን ፈጠረ ማለት ነው አላህ ሱብሀነሁ ወተዓላ፣ ያው ሰማይና ምድር ከዛ በኋላ ውስጡ ያሉት ነገሮች በአጠቃላይ በስድስት ቀናት ውስጥ ተፈጠሩ ማለት ነው። በስድስት ቀናት ውስጥ ሲባል ግን ስድስት ቀናቶች እኛ እንደምንቆጥረው ላይሆን ይችላል። ምክንያቱም በዛን ሰዓት ያው እኛ የምንቆጥረው ቀን መሬት በራሷ ላይ በምትሽከረከረውና በፀሐይ ዙሪያ በምታደርገው እንቅስቃሴ ነው ያው ቀናቶች ብለን የምንቆጥረው በራሷ ላይ የምታደርገው ዙሪት አንድ ቀን ብለን እንጠረዋለን እና በዛን ሰዓት ግን መሬት አልተፈጠረችም እና ስለዚህ አቆጣጠሩ ራሱ ከዚህ የተለየ ሊሆን ይችላል። በርካታ አመታትም ሊሆን ይችላል፣ ወይም ከዛ በዚህኛው አቆጣጠር ሊሆን ይችላል። እሱን አላህ ስብሃነውተዓላ የሚያውቀው ሆኖ ነገር ግን በስድስት ቀናቶች ውስጥ አላህ ስብሃነውተዓላ ሰባት ሰማያቶችንና ሰባት ምድሮችን ውስጡ ካለው ነገር ጋር ፈጠራቸው። ያው ውስጡ ያለው የሚባሉት ያው መሬት ውስጥ ያሉ ብዙ ማዕድናት፣ ውሃዎች እንዲዋዘ እርቱ የመሳሰሉትን እነዚህን እንግዲህ አላሁ ስብሃነ ወተዓላ በመጀመሪያ ውቀናቶች የፈጠራቸው ፍጥሮች ሲሆኑ ከምድር ቀጥሎ ሰማይ ላይ ደግሞ ሲባል ፀሐይ አለ፣ ጨረቃ አለ፣ ሌሎች ከዋክብቶች አሉ። እነዚህን የተለያዩ ፈለኮችንና የተለያዩ ደግሞ እንትኖችን ፈጠራቸው ማለት ነው አላሁ ስብሃነ ወተዓላ። ስለዚህ እነዚህ ከውኖች ከተፈጠሩ በኋላ ነው እንግዲህ ህይወትን አላህ የፈጠረው ማለት ነው። እንግዲህ የተፈጠሩ ሶስት ተንቀሳቃሽና ህይወት ያላቸው አካላት አሉ። በመጀመሪያ የተፈጠሩት መላይካዎች ናቸው። አላሁ ሱብሃነሁ ወተዓላ መላይካዎችን ከአርሽ ላይ ከተወሰደ ብርሃን ሲፈጥራቸው እነዚህ መላይካዎች ባህርያቶቻቸው ደግሞ ያዘዛቸውን ይፈጽማሉ፣ የከለከላቸውን ይከለከላሉ። አበቃ እነዚህ ምንም ምርጫ የላቸውም። እንግዲህ አላህ ስብሃነ ወተዓላ እነዚህ ሁሉ በሚፈጥርበት ጊዜ ሁለት አይነት አፈጣጠር አለው ማለት አምር አለው ማለት ነው። አላህ ኢራዳ አለው አምር አለው። አምር ወይም ትእዛዙ ሁለት ነገሮች ናቸው፣ በሁለት መልኩ ነው። አንደኛው ከውኑን ሁን ብሎ የሚፈጥርበት ትእዛዙ ሲሆን፣ ለምሳሌ አሁን የገለጽናቸውን ሰባቱን ሰማያት አርሽን የመሳሰሉትን እነዚህን ሁን ብሎ የፈጠረበት አፈጣጠር ነው። ሌሎችም ህይወት ያላቸውም ለምሳሌ እንደ መለካ አይነቶችንም አይነቶቹንም እንደዚሁ በትእዛዛዊ በሆነ መልኩ የፈጠራቸው ናቸው። ማለት ምርጫ የላቸውም፣ ወይም ከተፈጠሩ በኋላ ራሱ የተሰጣቸው ምርጫ የለም። ሁለተኛው ደግሞ እንትን ነው፣ አምረት ተሽሪዕ የሚባለው ነው። የሸሪዓ ትእዛዝ የሚባለው ነው። ይሄ ደግሞ ለሚቀጥሉት ትውልዶች ማለት ለጅንና ቀጥለው ለሚፈጠሩት ሰዎች ለሰው ልጅ የታዘዘ ትእዛዝ ነው ማለት ነው ለምን ምርጫ ስለነበራቸው አቅል አላቸው ስለዚህ መርጠው ነው የአላህን ትእዛዝ የሚፈጽሙት ማለት ነው ያለመፈጸምም የመፈጸምም እንትኑ ተሰጥቷቸዋል ምርጫው ተሰጥቷቸዋል ስለዚህ በዚህ በተሰጣቸው ምርጫ መሰረት ግማሾቹ አይፈጽሙትም ግማሾቹ ይፈጽማሉ። የፈጸሙት ይሸለማሉ፣ ያልፈጸሙት ይቀጣሉ። እና በዚህ መልኩ ነው የአላህ ስብሃነወተዓላ ትእዛዙ እንትን ያለው ማለት ነው። ስለዚህ መላኢካን ደግሞ ከዚህ ውጪ አድርጎ ል ከውኑ በትእዛዙ ብቻ የተፈጠሩ ማለት ምርጫ የሌላቸው ግን ያዘዛቸውን የሚፈጽሙ የከለከላቸውን የሚከለከሉ ብቻ ሆነው ከብርሃን ፈጠራቸው። ስለዚህ ወንጀል አይሰሩም፣ ያዘዛቸውን ስለሚፈጽሙ ማለት ነው። እንትኖች ናቸው ማለት ፆታ የላቸውም አይወልዱም፣ አይዋለዱም፣ አይራቡም ማለት ነው። በራሳቸው አይመገቡም። መላኢካዎች የተለዩ ባህሪያቶች እነዚህ ናቸው፣ ከሌላው የሚለያቸው። ሌላው ደግሞ ለሰው ልጅ አይታዩም፣ ረቂቅ ፍጡሮች ናቸው። ስለዚህ እነዚህን ፈጠረ አላህ ሱብሓነሁ ወተዓላ። የመልካም ነገር መገለጫ ናቸው በእርግጥ እነዚህ ፍጡሮች ማለት ነው። ከዚያ ደግሞ ከነዚህ ከተፈጠሩ በኋላ ጅኖችን አላህ ፈጠረ። ጅኖች ያው ቅድም እንዳልነው ትእዛዝ የሚታዘዙ የታዘዙትን ግን የመፈጸምም ያለመፈጸምም ምርጫ የተሰጣቸው ፍጥሮች ናቸው፣ ልክ እንደ ሰው። እነዚህን ፈጠራቸው። እነዚህን ሲፈጥራቸው ደግሞ ከእሳት ነው የተፈጠሩት። ከእሳት ከነበልባሉ እና ከጭሱ ማለት ነው። ከጭሱና ከነበልባሉ ተቀላቅለው ማለት ነው የተፈጠሩት። ያው ጅኖችን ከእሳት ነበልባል ጭሱ የተፈጠሩ ናቸው ብሎ እንደነገረን፣ ሚናሪ ሰሙም ብሎ እንደነገረን አላህ ስብሃነ ወተዓላ ማለት ነው። እነዚህ እንግዲህ ኸልቆች ወይም አላህ ፍጥራን አላሁ ሱብሃነሁ ወተዓላን የሚታዘዙ አላሁ ሱብሃነሁ ወተዓላን ደግሞ የማይታዘዙ ይኖሯቸዋል ከውስጣቸው ማለት ነው። እንግዲህ አላህን የታዘዙ አሉ። አላህን የታዘዙት ጥሩ ቦታ ላይ ይደርሳሉ። አላህን ያልታዘዙት ደግሞ ያው የተዘጋጀላቸው ቅጣት አለ ማለት ነው። እነዚህ ፍጡሮች እንግዲህ እነዚህ ፍጡሮች ከተፈጠሩ ከሁለት ሺህ ዓመት በኋላ ነው የሰው ልጅ ደግሞ የተፈጠረው ማለት ነው እንግዲህ በዚህ መካከል የሰው ልጅ እና በጅኖች መካከል በርካታ ዓመታቶችን ካለፈ በኋላ ነው እና የሰው ልጅ በሚፈጠርበት ጊዜ ከመፈጠሩ በፊት መላይካዎች ጋር ሆኖ አላህ ሱብሃነሁ ወተዓላ ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ ተናግሯል። መላይካ ሰዎች ሳይፈጠሩ ማለት ነው። መላይካዎችን ከመላይካዎች ጋር ሆኖ አላህ ለመላይካዎች አነግሯቸዋል፣ ኢኒ ጃኢሉን ፊል አርዲ ኸሊፋ ይህን ሲነግራቸው አላህ ለእነሱ ሪፖርት ማቅረብ የለበትም፣ ወይም ደግሞ ከምንም አንጻር አይደለም። ያው ከመንገድ አንጻር ነው እንዲያውቁት ለማድረግ ነው እንጂ አላህ ስብሃነወተዓላ ምክር ፈልጎ ወይም አስተያየት እንዲሰጡት አይደለም። ግን አላህ ስብሃነ ወተዓላ ይሄ በሱና በመላኢካዎች መካከል የተደረገውን ለእኛ ብዙ የሚያስተምረን ነገር ስላለ ያን ለማድረግ አላህ ስብሃነወ ተዓላ ኢኒ ጃኢሉን ፊል አርዲ ኸሊፋ አላቸው እኔ በምድር ላይ

እንትን ሰጣቸው። ይሄ የእነሱ አገላለጽ ነበር መጀመሪያ ላይ በምድር ላይ ምድርን የሚበክል የሚያውክ ደሞችን የሚያፈሰውን ልትፈጥር ብለው እነሱ የተሰማቸውን ነገር ገለጹ። ያው አላህና በመላይካዎች መካከል የተደረገው ምክክር ወይም ውይይት ሊባል አይችልም። ምክንያቱም መላይካዎች የታዘዙትን የሚታዘዙ የተከለከሉትን የሚከለከሉ ትእዛዝ ተቀባይና ክልክላትን የሚከለከሉ ፍጡሮች ስለሆኑ እነሱ አላህን የሚቃወሙበት ወይም ደግሞ የአላህን ቃል ታቂብ የሚያደርጉበት ምንም ማዕረግ የላቸውም እና ግን አላህ ስብሃነሁ ወተዓላ ያቀረበውን ነገር እነሱ የተሰማቸውን ነገር ገለጹ። ይህን ያደረጉት ሊስቲፍሳር ወይም ማብራሪያ ለመጠየቅ አላህ በደንብ እንዲረዱት ለማድረግ ነው። አላህ ስብሃነሁ ወተዓላ ይህንን በሚጠይቁበት ጊዜ በምድር ላይ የሚያወክን በምድር ላይ ደግሞ ደሞች የሚያፈሱትን ትፈጥራለህን ብለው ባሉት ጊዜ እኒ አዕለሙ ማለት አዕለሙን እኔ እናንተ የማትረዱትን ወይም የማታውቁትን አውቃለሁኝ ብሎ መለሰላቸው። አላህ ሱብሓነሁ ወተዓላ እነሱ እንዴት ገና ለሚፈጠር ፍጡር ያላዩትን ፍጡር ደም የሚያፈስና ምድርን የሚያውክ ብለው እንዴት ገለጹ ቢባል ከዛ በፊት አላህ የነገራቸው በምድር ላይ ያዩት ነገሮች ይኖራቸዋል ማለት ነው ማለት ይሄን ሊያስብላቸው የቻለ ምክንያቱም አላህ ይህንን ነገር መች አያችሁ ወይንም ደግሞ እንዴት ተረዳችሁ ብሎ ስላልጠይቃቸው ያወቁትና የተረዱት ነገር ነበራቸው ማለት ነው ስለዚህ በዛ መልኩ አላህ ኢኒ አዕለሙ ማላ ተዕለሙን ብሎ ነገራቸው ማለት ነው አላህ ስብሐነሁ ወተዓላ ስለዚህ በዚህ ይህን በተባለው መሰረት ነው። አላሁ ሱብሃነሁ ወተዓላ እንግዲህ በምድር ላይ የሰው ልጅን የፈጠረው ማለት ነው። የሰው ልጅን እንዲፈጥር ከመለኢካዎች ጋር ያወራው እንግዲህ በምድር ላይ የሚለው ነገር እዚህ ጋ ሊረሳ አይገባም። የሰው ልጅ የትክክለኛ መኖሪያ የመጀመሪያውኑ ተዘጋጅቶ የተፈጠረው ምድር ነው ማለት ነው። አላህ ምድርና ሰማይን ሲፈጥር ያው የሰው ልጅ ይኖርበታል ተብሎ የተፈጠረ ቦታ ነው ማለት ነው። ምንም እንኳን ከሰው ልጅ በፊት ጅኖች ኖረውበታል ቢባልም የሰው ልጅ ትክክለኛ የምድር ትክክለኛ መኖሪያ ግን ነዋሪ ግን የሰው ልጅ ነው ማለት ነው። እንግዲህ የሰው ልጅ በምድር ከመፈጠሩ በፊት ጅኖች ነበሩ። እነዚህ ጅኖች ጋ ነው እንግዲህ አብሮ የሚኖረው ማለት ነው። ለወደፊትም በፊትም እንደነበሩት ሁሉ ቀድመውት እንደተፈጠሩ ሁሉ ማለት ነው። ኢንሻ አላህ ይህንን እንደዚህ ከተረዳን ዘንዳ